ጨለማ ነው አይደል? በልሽ እና በሌላ ሰው ያስገቡ ነገር ጨለማ። በጣም ነው የምንወድሽ። ሺህ አመት ኑር። የለም የእኔ ቆንጆ ማለት ነው። አመት ይሽን የተቀደሰ የተባረከ አመት

ቀሪሽ ዘመንሽ የተባረከ እና የተቀደሰ እንዲሆን እመኝሻለሁ። ሺህ ዓመት ኑሪ የኔ ጣፋጭ የኔ ጣም በላል ይወድሻል። ሁሌም ከልቤ ውድድ ያደረግሻለሁ። የእኔ ውድ ነገር ማለት ነው። ኦኬ አሁን ተራ ለባለቤቱ ስጪ። ለባለቤቱ ስሜቱን ትግለጽበት። ጋይስ ኤብሪባዲ ሙቪ ድምፅ ነው ያንቂዱ

ትመጣለች በቃ ዛሬ። እሷ ደግሞ ምን ይጠበስ አለችው። ኧረ እባክሽ የምር። እና ምን ይጠበስ ብለዋለች ኮመንት ሰተዋታል። እንዴ እ ዳንትን ላይ እሱ ታግምት እና ያረጋት ላይ እሷ መልሳለታለች። እና ምን ይጠበስ ብላ ሜንሽን አድርገዋለች። እውነትን ምን ይጠበስ ይታረቃል አለች።

ዛሬ ራሱ እንዴት አረ ሲጀመር እነሱ ድራማ ነው፣ ከምር ይለያል። ስለ ልጆቹ ራስ ሰጣ በሳቀጣሽ እየጨረሰ ስለዛሬ ባለ ግርም ነበር የሚለኛ እንትን ተከዛለ ምን አለው? ግን ፈታ ነው ያልኩት። ትናንትና ዛሬ ሲጀመር ነው እሱ ማለት ነው። እሱ የማስቀና ተምሎ ነው ይዛት የመጣው። ግን ሃይሚ ኮ ጃግናናት ምንም ምራፍ አቃጠለችሁ። መልሳማ ለሱ አይደል? ለም ለሃይሚ አይደለም። እናንተ ያን ዲያጊ ዲያጊ ዲያጊ ነው ማነው የሚባለው ሰውዬ? እሱ ማገኛ ነው እሷን ይዞት የመጣው። ሞኛት ሁኑ

ይህንን እርሳው፣ ሲቀጥል ይህንን እርሳውና እውነት ነው። በቃ በእናታችሁ በቃ የደስታ ቀን ነው እያሉ ነው የከታችሁት። እንዴም ቢሆን ነው። አዲስ አለ ነው። ዜድ አትውጭ፣ ቆየን እናት። ዜድ ለምንድን ነው ባይ ምትለው? ቆይ ዜድ ስራ አለባት መሰለኛ ቆየን?